እንዴት ናቸው የተከበራችሁና የተወደዳችሁ አድማጮቻችን? የአባሬቦ ኦፊሻል የዩቲዩብ ቻናል ነው። በዛሬው ፕሮግራማችን ደግሞ የሻምፒየንስ ሊግ አራተኛ ዙር ሲጠበቅ የነበረው በፓርክ ደ ፕረንስ ፒኤስጂ ከባየር ሚኒክ ያደረጉትን ጨዋታ እንዳሰሳለን። አብራችሁን ቆዩ። ስለምታደምጡ እናመሰግናለን። ፕሮግራሙ ደግሞ ለሌሎች ተደራሽ እንዲሆን ላይክ፣ ኮሜንት እና ሰብስክራይብ ማድረጋቸውን እንዳትረሱ። እናመሰግናለን። በአራተኛው ዙር የሻምፒዮንስ ሊግ ጨዋታ በትላንትናው ዕለት ሁለቱ ታላላቆቹ የአውሮፓ ክለቦች ፒኤስጂ እና ባየርን ሙኒክ ተጫውተው ነበረ። በተለይ ፒኤስጂ የአምናው ሻምፒዮን ወይም ዲፌንዲንግ ሻምፒዮን የሚባሉ ክለብ ነው። ባየርን ሙኒክ ደግሞ በአውሮፓ ክለቦች ታሪክ እንዲሁ በሻምፒዮንስ ሊግ ብዙ ዋንጫዎችን ካነሱ ክለቦች ግንባር ቀደሙ ከሚባሉት ክለቦች አንዱ ነው። ከትላንትናው ከጨዋታው በፊት ያው ሁለቱ ቡድኖች ትላልቅ ቡድኖች እንደመሆናቸው እንዲሁም ደግሞ በውስጣቸው ከሚጫወቱ ተጫዋቾች ደግሞ ያው ጥሩ ጥሩ ተጫዋቾች በየቦታው የሚገኙ መሆናቸውን ተከትሎ የሚጠበቅ ነበረ። እንዲሁም ደግሞ ሁለቱም ቡድኖች ደግሞ በዚህ በሻምፒዮንስ ሊግ በዘንድሮ ጉዞ ሶስት ሶስት ጨዋታዎችን አድርገው ሶስቱንም ጨዋታዎች በማሸነፍ ከመሪዎቹ ተርታ ሆነው ነበረ፣ እርስ በርስ የተጫወቱት ማለት ነው። በተለይ ባየርን ሙኒክ ደግሞ በዚህ የውድድር ዓመት በተለይ በሻምፒዮንስ ሊጉም ይሁን በጀርመን ካፕም እንዲሁ በጀርመን ጉንደስ ሊገም ሁሉንም ውድድሮች በማሸነፍ ነበረ ወደ ትላንትናው ጨዋታ የመጣው። ስለዚህ 15 ጨዋታዎችን አድርጎ 15ቱንም አሸንፎ ነው። አቻ እንኳን የለውም። በዚህ የውድድር ዓመት ባየርን ሙኒክ ወደ እዚህ ጨዋታ ሲመጣ፣ ያው የቬንሰንት ኮምፓኒው ቡድን በተለየ ስኳድ እጥበት እንጂ በአብዛኛው የ11ዶቹ ተጫዋቾች ሜዳ ላይ የሚገቡት ተጫዋቾች ጥራት እንዳላቸው ይታወቃል። ከበረኛው ማኒኤል ኖየር እስከ ሃሪ ኬን ድረስ በልምድ የጠገቡና እንዲሁም ደግሞ በጨዋታም በአካል ብቃታቸውም እንዲሁ በጨዋታም ጥሩ እንቅስቃሴን የሚያደርጉ ተጫዋቾች እንደሆኑ ይታወሳል። ባየርን ሙኒክ ከዚህ ጨዋታ ቀደም ብሎ ፓፎስ ክለብ ብሩጅና፣ እንዲሁም ደግሞ ቼልሲን አሸንፎ ነበር ወደዚህ ጨዋታ የመጣው ያው በአብዛኛው ፓፎስና ክለብ ብሮጅን በማሸነፉን ተከትሎ ብዙም የትልቅ የአውሮፓ ክለብ የገጠመው ያው ቼልሲ ነው ተብሎ ይገመታል። እንዲሁም ቼልሲ ደግሞ በተለይ ባየር ሙኒክ ሶስት ለአንድ ሲያሸንፉ አብዛኛዎቹ ጎሎች የተቆጠሩት በቼልሲ የመከላከል ስህተት ወይም ኢንዲቪዥዋልም ስህተት ታክሎበት ነበረ ጎሎች የተቆጠሩት። ስለዚህ በዚህ የሻምፒየንስ ሊግ ውድድር አልተፈተነም። በቡንደስሊጋውም እንዲሁ ባየር ሙኒክን የሚገዳደር የለም። በአምናው እንኳ በሊጋው እንደዚ በቡንደስ ሊጋው ሲፎካከረው የነበረው ሌቨርኩሰንም አሁን አሰልጣኞችን የሚቀያይርና የተረጋጋ ቡድን አደለም። እንዲሁም ደግሞ ብዙ ተጫዋቾችንም እንደለቀቀ ይታወሳል። ባየርን ሙኒክ ደግሞ በክረምቱ የዝውውር መስኮት ተቸግሮ እንዲሁ ደግሞ አብዛኛዎቹን የጀርመን ቡንደስሊጋ ተጫዋቾችን እየፈለገ ሳያገኛቸው ቀርቶን ፍሎሪያን ቨርትዝን ጨምሮ እንዲሁ ደግሞ ኒክ ቮልትማዳ የመሳሰሉ ተጫዋቾችን አጥቶ ነው ወደዚህ የውድድር የመጣው። እንደ ኒኮላስ ጃክሰን አይነቱን ተጫዋቾች ነው፣ እንዲሁ ደግሞ በውሰት ማስፈረም የቻለው ሊውስ ዲያዝን ማስፈረም ቢችልም ማለት ነው። ስለዚህ ወደ ጨዋታው ሲመጡ እንዲህ አይነት ጉዳዮች ነበሩ። በፔዤ በኩል ደግሞ በጉዳት እየታመሰ መሆኑ ይታወሳል። በተለይ በክለብ ወርለድ ካፕ የተጫወቱት የፔዤ ተጫዋቾች ልክ በፍጻሜው እንደተጫወቱት እንደ ቸልሲ ሁሉ አሁን በጉዳት እየታመሱ ይገኛሉ። ከጨዋታው በፊት እንኳን በተለይ ተከላካይ በኩል እንደ ማርኪኒዎስ በቅርቡ ጊዜ ነው ወደ ጨዋታ የተመለሰው። ኡስማን ዴምቤሌን በቅርብ ጊዜ ነው ወደ ጨዋታው የተመለሰው። እንዲሁም ደግሞ ምርጡ ወጣት ተጫዋችም ደዚሪ ድዌ በጉዳት ምክንያት በትላንትናው ዕለት አልነበረም። ያው አምና ከሚጠቀማቸው ብዙዎቹ አስተላለፍ በመሀል ሜዳ ላይ እንደ ጆኔቬዝ እንዲሁ ደግሞ በጉዳት ደግሞ ደዝሪ ድዌ ናቸው በትላንትናው ዕለት ያልነበሩት። ያው ዶናሮማ በ ቻቫለሬት እንደተተካ ይታወሳል። ስለዚህ ፔዥም እንደዚሁ በጉዳት ስኳዱ ጠቦ ነው ወደዚህ ጨዋታ የመጣው። ስለዚህ በዚህ ጨዋታ ላይ ያው ወሳኝ ይሆናል ተብሎ የሚታይ የታሰበው የፒኤስጄ የአማካይ ክፍልና እንዲሁ ደግሞ የፉልባኮቹ እንቅስቃሴ እንዲሁም ደግሞ በፊት ለፊት ያሉት ክቫራ ስኬሊያ፣ ባርኮላና ኡስማን ዴምቤል የሚያደርጉት ፍሌክሲብል የሆነ አሰላለፍን መሰረት ያደረገ ነው። ስለዚህ ያው እነዚህን ቫሪያብሎች ባየርን ሙኒክ የሚቆጣጠሩ ከሆነን ሊያሸንፉ እንደሚችሉ በተለይ ሲገለጽ ነበረ። ጨዋታው በፊትም ያነበረ ሲነገር የነበረው በጨዋታው በኩል እንግዲህ በፔጄ በ433 ነው የገባው። በተለይ ተለይ በኑኖ ሜንዴዝ በግራ ፉልባክ፣ በቀይ ፉልባክ አሽራፍ ሀኪሚ፣ ማርኪኒዮስ እና ፓቾ መሃል ላይ ቻቫለሬ፣ እንደዚሁ ደግሞ በግብ ጠባቂ መሃል ላይ ያው የተቀየረው ከስከዛሬው ጆኔቬዝ ነው። በጆኔቬዝ የገባው ዋይረን ዛይር ኤምሪ ነው እንዲሁም የፋቢያን ሪዩዝ እና እንዲሁም ደግሞ የሌላው አማካይ ደግሞ የፖርቱጋላዊው ተጫዋችም እንደዚሁ በአሰላለፍ ውስጥ ይገኝ ነበረ በአማካይ ማለት ነው። ስለዚህ የነዚህ እንቅስቃሴ ይጠበቅ ነበረ በፔዤ በኩል ስለዚህ በተለይ ደግሞ በእነ ቪቲና እንደዚሁም ደግሞ በፓቭሎቪች እንዲሁም ደግሞ በተለይ ባየርን ሙኒክ በኩል ደግሞ ሌላው ጆሹዋ ኬሚች እነዚህ የመሳሰሉ ተጫዋቾች የሚያደርጉት ፊልሚ ያው የበላይ የሆነ ጨዋታው እንደሚያሸንፍ ይታወቃል። እንዲሁም ደግሞ በፊት ለፊት ባርኮላ ዴምቤሌና እንዲሁም ደግሞ እሱም ከጉዳትም በመጀመሪያዎቹ የ ፒጅ ጨዋታዎች ያልነበረው ክቫር አስቀሊያ በትላንትናው ሁለት ተሰልፎ ተጫውቷል። በባየርን ሙኒክ በኩል በአራት ሁለት ሶስት አንድ ነው። እንደዚሁ የተሰለፉት የተለመዱት ናቸው። በቀኝ በኩል ላይመር፣ በግራ በኩል ስታንሲች መለ ደግሞ ፓሚካኑ ና እንዲሁ ታህ ተጣምረዋል። መሀል ላይ ደግሞ ያው የሚቀያይረው የጆሽዋ ኪሚችን እና የፓቭሎቪችን ጥምረት ወይንም ደግሞ የኪሚችን እና እንዲሁም የጎሬትስካን ጥምረት ነው የሚቀያይረው ኮምፓኒ። በትላንትና ሁለት ደግሞ ያረፈው ጎሬትስካ ነው። ሃሪኬን ጀርባ ደግሞ ሊዩስ ዲያዝ፣ ኦሊሴ እንዲሁም ደግሞ ሰርጅ ናብሪ የተሰለፉ ናቸው። ስለዚህ ጎል ደግሞ የተቆጠረው በቀደም ብሎ ነው። በሊዩስ ዲያዝ አማካኝነት አራተኛው ደቂቃ ላይ ነው ጎል መቆጠር የቻለው። በትላንትናው እለት በተለይ የኦሊሴን እና የሊዩስ ዲያዝን የማጥቃት እንቅስቃሴ ለማቆም በሚል በተለይ በፔዥ የነበሩት ፉልባኮች እንደ ኑኖ ሜንዴዝ እና አሽራፍ ሀኪሚ በማጥቃቱ ቡድናቸውን ሲያግዙ አልታየም እንዲሁም ደግሞ የባየርን ሙኒክም እንዲሁ ተከላካዮች በተለይ ላይመር እና ስታንሲች የ ዴምቤሌን የቅቫራስ ኼሊያን እንዲሁም ደግሞ የብራድሪ ባርኮላን እንቅስቃሴ ሲያቆሙት ተመልክተናል በትላንትና ዕለት። ስለዚህ በዛም ጥሩ ነበሩ። መሀል ላይም እንዲሁ የነበሩት የጆሹዋ ኪሚች እና የፓቭሎቪች ጥምረት የነቪቲኒያን ፋቢያን ሪዩዝን እና እንዲዞ ዋረን ዛይር ኤምሪን በልጠዋቸዋል። በተለይ ደግሞ ወደ መሀል ይመለስ ነበረ ሰርጅ ናብሪ ተመልሶ ያግዛቸው ነበረ እንደ ፓቭሎቪች እና ኬሚችን እንዲሁም ደግሞ የሀሪኬን ወደ ኋላ ድራግ እንደሚያደርግ ይታወቃል። ስለዚህ እንዲህ እያደረጉ የመሀል ክፍሉን በጣም አጠናክረውት ነበረ። ስለዚህ በኢንተርሴፕሽኖችን ያድኑ ነበረ። በተለይ ፖሴሽንን ለፔዤ ሰጥተው ነበረ። ፔዤም ምንም እንኳን በፖሴሽን የበላይነት ቢኖረውም ነገር ግን ትልልቅ እድሎችን ለመፍጠር አልሞከረም ነበረ። ጎል ሁሉ ለማስቆጠር የተቃረበው በኦስማን ድንቤል አማካኝነት የተሻረው ጎል ነበረ። ከዛ በኋላም ብራድሊ ባርኮላ እድል አግኝቶ እንዲሁ በረኛው ኑዌር አድኖበታል። በትላንትና ዕለት ኑዌር በነገራችን ላይ የጨዋታው ማን ኦፍ ዘማች ነበረ። ስለዚህ በተለይ በኦፓሚካኖ እንዲሁም ደግሞ በ ይፈታ የነበረውም ጥምረት አስደናቂ ነበረ። ስለዚህ በፒጂ በአንድ ለአንድ ሁሉ ያሸንፉ ነበረ ፒጂን ያሸንፉ ነበረ ማለት ነው። ስለዚህ የፖሴሽን ብልጫ ቢኖራቸውም አብዛኛው የፖሴሽን ሲያደርጉ የነበሩት ፔጂዎች በራሳቸው ሜዳ ነበረ። በተለይ በሃይ ላይንም እየተከላከለ ባየር ሙኒክ እነዚህን ተጫዋቾች የፔዤን አደገኛ ተጫዋቾች አቁሟቸው ነበር በትላንትናው እለት። ስለዚህ ፔዤም የተሻረው ጎልን ሀያ አራተኛው ደቂቃ ላይ ብቻ ነበር ማስቆጠር የቻለው። የመጀመሪያውን ግን ማጥቃት ሊውስ ዲያዝ አራተኛው ደቂቃ ላይ ወደ ጎል መቀየሩ ይታወሳል። ሀያ አምስተኛው ደቂቃ ላይ እንዲሁ ኡስማን ደንበሌ በሀምስትሪንግ ተቀይሮ ወጥቷል። በካንግ ኢንሊ ተቀይሮ ነው የወጣው። በተለይ ጎሏን ካስቆጠረ በኋላ እንዲሁ ከተሻረች በኋላ ወዲያው ነው ከሜዳ የወጣው። ስለዚህ በፔዤ በኩል የጉዳት ዜናዎች በጣም እየተደጋገሙ ይገኛሉ። በእርግጥ በፈረንሳይ ሊጋ የሚቸገር አይመስልም ባሉት ተጫዋቾችም የማሸነፍ እድል አለው። ነገር ግን በሻምፒየንስ ሊግ ጉዞ ላይ እንዲሁ እንቅፋት እንዳይሆነው ይፍ ተፈርቷል። ሁለተኛውን ጎል በሰላሳ ሁለተኛው ደቂቃ ነበረ ሊዩስ ዲያዝ ማስቆጠር የቻለው ይህንን ደግሞ አምበሉን ማርኪኒዮስን በፕረስ ካደረገው በኋላ ነው። ጎሏን ማስቆጠር የቻለው እንዲሳሳት ከገፋፋው በኋላ ማለት ነው። ስለዚህ ሊዩስ ዲያዝ ለክለቡም ለራሱም ሁለተኛውን ጎል በጨዋታው ላይ ማስቆጠር ቻለ። አርባ አምስት ሲደመር አምስት ላይ ነበረ ደግሞ ሊዩስ ዲያዝ በቀይ ካርድ መውጣት የቻለው በተጨማሪው የፈርስት ሀፍ ደቂቃ ላይ በተለይ በሽራፍ ሀኪሚ ላይ በሰራው አደገኛ ፋውል ምክንያት በቀይ ካርድ መጀመሪያ ዳ የማህል ዳኛው ቢጫ ሰጥተውት ነበረ። ነገር ግን በመልሶ በቫር ጌታ ሊዩስ ዲያዝን ሬድ ካርድ ሰጥተውታል። ስለዚህ ሀኪሚም በከሜዳው እያለቀሰ ነበር የወጣው በሰን ማዩ ውሉ ተቀይሮ መውጣት ይችሏል። ስለዚህ ሌላ ከጨዋታው ደግሞ የተገኘው በፔዤ በኩል የአሽራፍ ሀኪሚ ወይንም በአሁኑ ሰዓት ምርጡ የዓለማችን የቀኝ ፉልባክ የሆነው አሽራፍ ሀኪሚ በእሱም በጉዳት ከሜዳ እንዲወጣ ሆኗል ማለት ነው። በዚህ በተለይ ሊዮስ ዲያዝ ይህንን ፋውል መስራቱን ተከትሎ ያው በቀይ ካርድ ወጥቷል። በተለይ በሊዮስ ዲያዝ በኩል አንዳንድ ጥያቄዎች ተጠይቀዋል። በተለይ የአብዛኛዎቹ የፈርስትሀፍ እንቅስቃሴዎች በሱ ፣ ትላልቆቹ ኢንሲደንቶች ወይንም ጉዳዮች በሊዩስ ዲያዝ የነበሩ ናቸው። ፈርስትሀፍ ሁለት ጎሎችን አስቆጥሯል እንዲሁም ደግሞ ተመርቷል በተለይ ፋውል የሰራበት ቦታ ለፔዤ ለ ባየርን ሙኒክ የሚያሰጋ ቦታ አልነበረም። አሽራፍ ሀኪሚ ወደ ጎል የሚያመራበትም ሁኔታ አልነበረም። እንዲሁም ደግሞ የሰራበትም ቦታ በ ለዛ ለባየርን ሙኒክ አደጋ የሚፈጥር ባለመሆኑ ይህንን ፋውል ያንን የሚመስል ፋውል መስራቱ ለቡድኖ ያው ቡድኖ ምንም እንኳ ሶስት ነጥብን ይዞ ቢወጣም በተለይ በባየርን ሙኒክ በኩል ገና አርባ አምስት ደቂቃዎች እየቀሩት ነበረ በቀይ ካርድ ከሜዳ የወጣው ። ስለዚህ ቀጣዮችን አርባ አምስት ደቂቃዎች ባየርን ሙኒክ ደግሞ በ አስር ተጫዋቾች እንዲጫወት ሆኗል። ምንም እንኳ ባየርን ሙኒኮች ምን በፒኤጅ አደጋ ባይፈጠርባቸውም ነገር ግን በትላንትናው ዕለትም በአስር ተጫዋች ብዙ እንቅስቃሴዎችን ብዙ ፍልሚያዎችን በማድረጋቸውን ተከትሎ ያው ለቀጣይ ጨዋታዎች ተጽዕኖ እንዳይፈጥርባቸው የሚል እንጂ በጨዋታው ላይ ምንም የፈጠረባቸው ሁኔታ አልነበረም። አርባ ስድስተኛው ደቂቃ ሰርጅና ብሪን ቀይረው ያው የመከላከል እንቅስቃሴያቸውን ለመገደብ ወይንም ለማጠናከር ደግሞ ቪንሰንት ኮምፓኒ ሰርጂና ብሪን ወይንም አማካዩን ቀይሮ አቶም ቢሾፍን ማስገባ ችላል። ስለዚህ ወደ አምስት የመከላከል ተጫዋቾች መቀየር ችላል። አምስት ሶስት አንድ ነበረ በትላንትና ሁለት የተጠቀመው ነገር ግን በማጥቃቱም በመከላከሉም በትላንትና ሁለት ጥሩ የነበሩት መልሰው ራሳቸው ባየር ሙኒኮች ነበሩ። ምንም እንኳን በፖሴሽንም ቢበለጡም ነገር ግን በማጥቃት እንደማሽን ነበረ። ወደፊት ኳስ ሲሄድ ወደፊት እኩል ነበር የሚሄዱት ሲመለስም እንዲሁ ወደፊት ወደ ኋላ እኩል ነበረ የሚመለሱት። ጥሩ የመከላከል ሚዛን እና ቅርጽም ነበራቸው። እንዲሁም ደግሞ የባየርን ሙኒክ የፔዤን ተጫዋቾች ደግሞ አንድ ለአንድም እንዲሁ ፕረስ በማድረግም በመፋለምም አብዛኞቹን ድዌሎች ሲያሸንፉ የነበሩት ከአስርም ሆነው እንዲሁ የባየር ሙኒክ ተጫዋቾች ናቸው። በተለይ ከሁለተኛው አጋማሽ በኋላ ደግሞ ሲሞከሩበት የነበሩትን ብዙ ሙከራዎች ሲያድን የነበረው ደግሞ በረኛው ወይም አንበሉ ኑዌር ነው። ስለዚህ ያው የጨዋታውን ኮከብ እሱ ነበረ። በትላንትና ሁለት ጥሩ እንቅስቃሴ ማድረግ ይችላል። በተለይ በሰከንድ ሀፍ ብዙ ሙከራዎች ቢደረጉበትም እነዛን ማምከን ችሏል ማለት ነው። በተለይ በፔዤ በኩል በመሃል አማካዩ እንዲሁ በተለይ ተበልጦ ነበረ። የአንድ ለአንድ ፍልሚያዎችን ተበልጠው ነበር። አስርም ሆነው ስልሳ ስድስተኛው ደቂቃ ግን ጨዋታውን ሊቀይር የሚችል ቅያሬዎችን ማድረግ ችለው ነበር። በጨዋታው ጥሩ እንቅስቃሴ ያላደረገውን ብራድሊ ባርኮላን በተለይ በኮንራድ ላይ መሪ አንድ ለአንድ ግጥሚያዎችን ማሸነፍ አልቻለም ነበረ። ስለዚህ ብራድሊ ባርኩላን በጎንካሎ ራሞስ ቀይረው፣ እንዲሁም ደግሞ ጆን ቬዝን ደግሞ በፋቢያን ሪዩዝ ቀይረው ማስወጣት ችለዋል ሉዊስ ኤንሪኬ። ስለዚህ ጆን ቬዝ ትንሽ ጨዋታውን ለመቀየር ሞክሮ ነበረ። በተለይ ፋቢያን ሪዩዝ ደግሞ ሲወጣም እሱም እንዲሁ የህመም ስሜት ታይቶበታል። ስለዚህ ከጨዋታውም ቤጅ ሌላው ያተረፈው ነገር ሶስተኛ ጉዳትን በጨዋታው ጊዜ ማሳለፍ ችላል። ጆን ቬዝ ግን ከገባ በከ ስልሳ ስድስተኛው ደቂቃ ከገባ በኋላ ሰባ አራተኛው ደቂቃ ላይ ግን ኦልሞስት ከስምንት ደቂቃዎች በኋላ ለባየር ሙኒክ ከባዶ ለመሸነፍ ለፔዤ ከባዶ ለመሸነፍ ያዳነችውን ጎል ማስቆጠር ይችሏል ማለት ነው። ስለዚህ በትላንትና ሁለት እሱም ከገባ በኋላ ጥሩ እንቅስቃሴ ማድረግ ይችሏል። ስለዚህ ጎሏን ያስቆጠራት ጆኔቨዝ ነበረ። በከባዶ መሸነፍ ያላዳናቸውን ፔዤ ለፔዤ ያስቆጠረው ማለት ነው። የአንዳንድ ቁጥሮችን በምንመለከትበት ጊዜ ግን ያው በፖሴሽን የሚታወቅ ነው። ምክንያቱም ባየር ሙኒክ በአስር ተጫዋቾች መጫዋትን ተከትሎ ሀያ ስምንት ፐርሰንት ነው ፖሴሽን መቆጣጠር የቻለው። ኤክስጂን ግን እንዲሁ በፔጅ ሁለት ነጥብ ዜሮ አንድ ኤክስጂ ሲያስመዝግብ አንድ ነጥብ አራት አምስት ደግሞ በባየር ሙኒክ በኩል ተመዝግበዋል። ቢክ ቻንሶችን ደግሞ ባየር ሙኒክ የተሻለ ነው፣ አራት ቢክ ቻንሶችን ፈጥሯል ፔጅ ደግሞ ሶስት ቢግ ቻንሶችን በፈጥሯል። ስለዚህ ባየር ሙኒክ በመከላከሉ ረገድ ትላንትና ይተዋጣለት ነበረ። እንዲሁም ደግሞ ሾቶችን ብንመለከት 25 ጊዜ ሹት ሲያደርግ ፔጄ 9 ጊዜ ደግሞ ባየር ሙኒክ ሹት ማድረግ ችሏል። ኦን ታርጌቶች 9 ፔጄ ሲያደርግ እንዲሁ ደግሞ አምስቱን ደግሞ ባየር ሙኒክ ማድረግ ችሏል ማለት ነው። ዱዌሎቹን በአጠቃላይ 5 53 ፐርሰንቱን ያሸነፈው ባየር ሙኒክ ነው በትላንትናው ላይ ግራንዱ ዱዌል 53 ፐርሰንት፣ ኤሪያል ዱዌል እንዲሁም 54 ፐርሰንት ማሸነፍ ችሏል። እንዲሁም ደግሞ 13 ጊዜ ኢንተርሴፕት በማድረግ የባየር ሙኒክ የፔጀን ቅብብሎች ማፍረስ ችሏል ማለት ነው። እንዲሁ ደግሞ ስምንት ጊዜ ደግሞ ዲስፖስ ወስድ በማድረግ ባየር ሙኒክ የተሻለ ነበረ ማለት ነው በትላንትናው ዕለት። ስለዚህ በጨዋታው ይህ ነው የነበረው ለባየር ሙኒክ ጨዋታውን በሜዳውም ከሜዳው ውጭ ከማሸነፉ የተነሳ እንዲሁም ደግሞ በቀይ ካርድም በአስር ተጫዋቾች ማሸነፉን ተከትሎ ያው የዚህን የሊግ ፎርማት ያለውን የቻምፒየንስ ሊግ ሁሉንም ጨዋታዎች በማሸነፍ 12 ነጥቦች ደርሷል። ስለዚህ ባየር ሙኒክ በትላንትናው ዕለት ሌላውን አስራ ስድስተኛ ድሉን ነው በአመቱ ማድረግ የቻለው ስለዚህ ከ16 16 ሁሉንም ጨዋታዎች ያሸነፈበትን ድል ማድረግ ችሏል። በትላንትና ዕለት በፔዤ በኩል ግን በተለይ ከመሸነፉም ባሻገር እንዲሁ ደግሞ በጨዋታው ላይ ሌሎች ሶስት ተጫዋቾች በጉዳት ከሜዳ ወጥተዋል። ዴምቤሌ፣ አሽራፍ ሐኪሚ እና እንዲዚሁም ደግሞ ፋቢያን ሪዮዝ የወጡ ተጫዋቾች ናቸው። ስለዚህ በጉዳትም እንዲሁ የታመሰ ቡድን ሆኗል ማለት ነው። ከጨዋታው በኋላ ፒኤስጄ ያለፉትን ሶስት ጨዋታዎችን ማሸነፉን ተከትሎ አሁን ካርሰናል ቀጥሎ ደግሞ ሶስቱንም ጨዋታዎች ሶስቱን ጨዋታዎች አሸንፎ በዘጠኝ ነጥብ ሶስተኛ ደረጃ ላይ ይገኛል ለማለት ነው በአሁኑ ሰዓት። ስለዚህ በትላንትና ሁለት የነበረው የፓርክ ደም ፕሬስ ጨዋታ ይህንን ይመስል ነበረ። የቪንሰንት ኮምፓኒው ቡድን ግን አሁንም በአውሮፓ ብቸኛው ቡድን ነጥብ ያልጣለ ብቸኛው ቡድን በመሆን በትላንትናው ዕለትም በፓርክ ደ ፕሪንስ ቀጥሏል ማለት ነው። በአስር ተጫዋቾች እንዲሁ ውጤቱን ማስጠብቆ መውጣት ችሏል ማለት ነው። አድማጮቻችን ስለምታደምጡን እናመሰግናለን። እስካሁንም ስላደምጣችሁን እናመሰግናለን። በፕሮግራማችን ላይ ግን ያላችሁን አስተያየት እንዲሁም ደግሞ በጨዋታው ዙሪያ ያላችሁን አስተያየት ደግሞ ኮሜንት ላይ ያስቀምጡልን። ላይክና ሰብስክራይብም እንዳይረሳ